ምነው ለምን አመጣት ነው አብዮ ረዚላ ለምንድን ነው የምጥለው አንዴ እ ከደ ከደ ለምን ደሞ መጠለው ይሄ ፐርሰናል ህይወት ነው እና ይመለከትሽም እያልከኝ ነው እኔና አንቺ ትዝታለን ምናስታውሰው ወደኋላ ወደ ኋላ የሚታየን ህይወታለን

ሰላም እንዴት ናችሁ? ዲ ቻናል የቤተሰቦች ዛሬም ባዲስ ቪዲዮ ተመልሻለሁ። የዛሬ ቪዲዮ አይዲያ ምን መሰላችሁ? ጓደኛ ያለች እና ብሩክ እሷን ፕራንክ ለመስራት ነው የዛሬ ቪዲዮ አይዲያ። እኔ ው ሲጋራ እንዳማራጭ ስታውቃለች ሲጋራ አጭ ስንብላ የምታስበው እና እኔም ዛሬ ለመጀመሪያ ጊዜ አው ሲጋራ ገዝተናል። ለመጀመሪያ ጊዜ በጣም ሱሰኛ እንደሆንኩና በጣም ሱስ እንዳለብኝ ነው በዚህ ቪዲዮ እንትን የምንለው ማለት ነው። እና እሷ ምንም ነገር የምታውቀው ነገር የለም። ገና ደውለን ነው ምንጠራት። አልመጣችም እና ቪዲዮ ኖርማል ቪዲዮ ነው ኢንተርቪው ቪዲዮ እንሰራሻለን ከኔ ጋር ዝም ብሎ ኖርማል ጥያቄዎች ቪዲዮች አሉ እና እሱም ባቢ ይጠይቅሻል ምናምን ብዬሽ ነው የጠራኋት። እና ኖርማል ቪዲዮ እንደምንቀርጽ ነው የምታውቀው እሷ ኖርማል ጥያቄዎችን ማለት ነው። ግን የቪዲዮ አይዲያ እኔ ሲጋራዬን ልክ ቪዲዮ ስንጀምር ምናም መታ ቁጭ እንዳለች እንትን እንላለን እኔ ሲጋራ ምናምን ማጨስ እንዳለብኝ ምናምን በጣም ወልፎኝ እንዳለው ምናም ተነስ ምናምን እንትን አረጋለሁ ማለት ነው። እና የእሷን ሪያክሽን ደግሞ አብረን የምናየውና እኔ በጣም መደነግጥ በጣም በቃ እንትን ሚላት ነው ይመስለኝ። ምክንያቱም አጠብቅም ከእንዲህ አይነት ነገር ከኔ ማለት ነው እና ያው ሪያክሽን ሪያክሽኗን አብረን የምናየው ሆናል። አሁን እንደውላትና ትመጣለች ማለት ነው። ከዛ በኋላ አብረን ሪያክሽኗ እናያለን። ለቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ አድርጉ። ይህ ቪዲዮ በጣም የሚገርም ፕራንክ ስለሆነ ሁላችሁ ቪዲዮ ላይክ ማድረግ እንጀምራለን። ፕራንኩን እንጀምራለን ማለት ነው። ይመቻች ብሩክቲ ነበር የሆነ ለሱ የሚሆኑ አንዳንድ አይዲያዎችን ከባቢ ጋር እና ለምን ጥያቄ አንጠይቃትም፣ ብሩክን አሃኔ አዋ አዲስ ናት። ለምን ጥያቄ አንጠይቃትም? ጥያቄ አዘጋጅቷል። ባቢና ለምን በሚለው ዛሬ ተገኝተናና ለጥያቄ ለመልሱ ዝግጁ ነች። አንቺ በሚገባ እና ና ባቢ ተዘጋጅቷል መሰለኝ እንጀምራለን ማለት ነው። ትምህርት ምናምን ለክ እንዳትምህርት እና እንትን እራሳችንን ማስተዋወቅ በመጀመሪያ ደረጃ ስሜ ብሩክታይት አብርሃም ብሩክቲ ነው ለቻናሉ አዲስ ነኝ ማለት ዛሬ ነው። ጥያቄ እንጠይቅሻለን ምናምን ብሎ ይጠሩኝ እንግዲህ። እስኪ ምን እንደሆነ አላቅም። ጥያቄው እስኪ እናያለን ብቻ። ጥያቄውን ለመጠየቅ ዝግጁ ነኝ። ትምህርት ነው አይደል እንጂ እንጠየቃለሁ። ችግር የለው ማለት፣ ከዚህ በኋላ ቻናል ላይ በደንብ የምታዩት ፊት ይሄን ነው። ከኔ በላይ ነው። በደንብ በደንብ የምታዩት ኦኬ። አሳላለች ያው ተፍ ተፍ የምትል ኮንተንት ክሬተር ናት። ሁላችሁም ደግሞ ገብታችሁ ቲክቶክዋንም

ደወረን የመጣ ብለህ ብለህ የአንተ አንሶ፣ አንተ ጣለው እባክህ፣ ወደ እዛ ለምንድን ነው እ ነው ሰው ምን ምን ምን

ምክንያቱም ራሴ ነው። ከጎዶም ጎዶ ራሴ። አይ እንዴት? እሺ፣ ቆይ ዝም ልችላለሁ። ነገር መልስ ነገር ነገር እስከ መጣን ድረስ

አይቀበሉም ያን ነገር ግን ያው መጥቻሽ ከሆነ መጥቂ ከሆነ መጥቂሽ ከሆነ ኖርማል ነው። እዚህ ያለው ነገር ተሽጂና ቪዲዮ ሰርተን እንችላል መለያየት እንችላለን። አረ እንደዛ ነው። ይሄን ነገር እያደረክ ተኔ ጋ በፍጹም፣ ጓደኛ ሴት ቀጥላች ልጅ ጀምር ጓደኞቼ ናችሁ ብዬ ራሱ ላስብ አልችልም፣ በቃ ምክንያቱም አእምሮ ራሱ አይቀበለው። እንዴት አሁን ብሩክ አታውቂኝም? እኔ ማውቀህም አይመስለኝ ነበር በእንደዚያን ያን ነገር አላውቅህም። በቃ ይሄ ነገር አለኛ እኔ ህይወት ላይ ቆይቷል በጣም አሁን በቀላሉ መተውም ነገር አለም ደግሞ ደግሞ ደስ ብሎ ይማረ ማቢ የሚያውቃል